ግን ሁልጊዜ የሚያስጨንቀኝ ነገር ነበረ። እዛ እስልምና ውስጥ ሆ አንድ ሰው ከሞተ በኋላ አስክሬኑ ወደ መቃብር ይደርሳል። ወደ መቃብር ከደረሰ በኋላ ናክር ሙንከር የሚባል ነገር አለ። ያ ናክር ሙንከር አስክሬኑን ይቀጠቅጠዋል። ማረቡ ከይልና ሰው ዞር እንዳለ ናክር ሙንከሩ ምን ያደርገዋል? ይቀጠቅጠዋል በመዶሻ ማረቡ ከይለዋል። ላ ካለ አላወቀም፣ ይደግምለታል። ወደ ጥልቅ ወርድና እንደገና ይመጣል። በሦስተኛው ጊዜ ዘንዶ መቶ የአስክሬኑን ምላሱን ይጠባዋል የሚል አስተምሮ አለ። ያ አስተምሮ ነፍሴን ያስጨንቃታል። ያን አነባለው እንደገና ሰማለው ከኛ ታላላቆች ሰማለው። ለምን ማለት ነው እኔ አያውቀኝም? እን በምድር ላይ ለሱ አምስት ጊዜ ሰገትኩ ለሌት ተቀን ሰግዳለው አመልከዋለው። እንዴት ከሞትኩ በኋላ ወደ መቃብሬ መቶ አስክሬኔ እንኳን እንዳያርፍ፣ ለምንድነው የሚቀጠቅጠኝ? ለምንድነው ምላሴ እንደገና ዘንዶ ስለምንድን ነው የሚጠባኝ የሀገር እባብ መጥቶ ስለምንድነው የሚከበኝ? የሚለው ሁሌ ነፍሴን ያስጨንቃታል። በቃ ደስ አይለኝም። የእስልምና እምነት ተከታዮች መሐመድን የሚወዱት ለምን ይመስላችኋል? ይህ ቪዲዮ እስከ መጨረሻው ከተከታተላችሁ ሀሳቡ ግልጽ ይሆንላችሁ። በመጀመሪያ በእስልምና አስተምህሮ መሰረት አላህ ራሱን የገለጸው በአራት መንገድ እንደ እስልምና አስተምህሮ አላህ ራሱን የገለጸው በአራት መንገድ ነው አንደኛ እኔ በማለት ሁለተኛ አንተ በማለት ሦስተኛ እሱ በማለት አራተኛ እኛ በማለት እኛ እነዚህን አራቶችንም በቁርአን ተጽፈው ታገኛቸዋላችሁ ወይም ቁርአን ስታገላብጡ እነዚህ አራቶችን በቅደም ተከተል ማለቴ በእያንዳንዱ ክፍል ታገኛቸዋላችሁ፣ እና እንደ እስልምና እምነት እነዚህ አራቶችን የተናገራቸው አላህ ነው ነው ተብሎ ይታመናል። ለምን ተብለው ሲጠየቁ እኛን ለማስረዳት የመጣበት መንገድ ነው፣ ራሱን የገለጸበት መንገድ ነው ይላሉ። ለእያንዳንዱ በቅደም ተከተል ማብራሪያ የሚሰጡ አንዳንድ የእስልምና መምህራን አሉ ለምሳሌ እኔ ያለውን አላህ እኔ ያለው አንድ ስለሆነ ስለማይወልድና ስለማይወለድ ምሳሌም ስለሌለው ነው ይላሉ። ስለዚህ እሱ ለመሐመድ ወይም ለኛ ሲያስረዳ እኔ ብሎ ነው ያስረዳን ይላሉ። ጥሩ፣ ይሄም ቁርአኑ ስለሚደግፈው በሱራ 214 ላይ እኔ አላህ እኔ ነኝ ያለኔ አምላክ የለም ይላል እኔ አላህ እኔ ነኝ። አላህ የሚለውን ቃል አነስታችሁ ትክክለኛውን ቃል ብታስገቡበት ክርስቲያኖች ምን ላይ እንደሚገኝ ይገባችኋል። ይሄ ቃል ማለት ነው ብቻ። ወደ ዋና ሀሳቡ ሄድና እኔ እኔ ነኝ ብሎ ሲገልጽ እኔ በማለት አንድ አካል መሆኑን ይናገራል። ይህ ትክክል ነው። አንድ አካል እኔ ነኝ ነው ብሎ መግለጽ ያለበት። ስለዚህ ምንም ችግር የለበትም ማለት ነው። ወደ ሁለተኛው እኔ ያለውን ጥሩ ነው ብላችሁ ብታልፈው ሁለተኛው ውስጥ አንተ ያለበት ምክንያት ለምንድን ነው? እንግዲህ አሁን አንድ ክርስቲያን ወይም ደግሞ አንድ እስላም ቁርአኑን ለማንበብ በሚያገላበጥበት ጊዜ በአንድ ቦታ እኔ እንደዚህ ላለው ይላል። ሌላም ደግሞ አንተ እንደዚህ ነገር ሲናገር፣ አንተ ያለው መሐመድ ወይም ደግሞ ካሊድ እኔ ያለው ደግሞ እገሌ ብሎ ማሰብ የለበትም። ምክንያቱም እኔም አንተም ያለው አንድ አላህ ነው እንደስምናስተምር ስለዚህ አንተ ያለው ለምንድን ነው እኔ ብሎ የለው ወይ ብላችሁ ጠይቋቸው። አንተ ብሎ የተናገረውም ይላሉ እህ አላህን ጸሎት በምንጠይቅበት ጊዜ ከሱ ጋር በምነጋገርበት ጊዜ አንተ ብለን እንድንጠራው ነው። በቃ ከዚህ ውጭ ምን ፍጭ የለውም። እኛ አንተ ብለን እንድንጠራው ሲያስተምረን ነው ይላሉ። ባይልስ ማን ነው የምትሉት? ማን ትሉት ነበር አላህ እኔ ብሎ ራሱን አንተ በሉኝ ብሎ ባይናገር ኖሮስ እኔ እስካለ ድረስ ማን ልትሉት ነበር? ማን ይባል ነበር? እኔ ብሎ የገለጸን አካል እኔ ብለን እናገራለን እን? እኔ ብላችሁ እንደገና ትጠይቁት ነው። እኔ ላለ አካል እኮ ሁለተኛ መደብ ላይ ያለ ሰው ወይም ሁለተኛ መደብ ነጠላ ቁጥር ላይ ያለ ሰው አንተ ብሎ ነው የሚናገረው እንጂ ሌላ እንትን የለው እኮ አማርኛ የለው። ስለዚህ ይሄ ለምን አስፈለገ? ይሄ ትክክል አይደለም። አንደኛ መደብ፣ ሁለተኛ መደብ፣ ሶስተኛ መደብ አለ። አረ የአማርኛ ተውላጠ ስሞች እኮ ናችሁ። ስለዚህ አንደኛ መደብ ላይ ያለው ሰው እኔ አለ፣ ሁለተኛ መደብ ሰው ያለው ደግሞ እኔ ላለው አካል አንተ ይለዋል። ልክ ነው ግን አለ። ይሄን ማለቱ ግን ለምንድን ነው? ትክክለኛ ፍቺ እየሰጣችሁት አይደለም። ስለዚህ አላህ ወይም ደግሞ ቁራን ላይ የተጻፈው ሐሳብ ያላህ አይደለም። ወደ ማለት ትክክለኛው ወደ ትክክለኛው መንገድ ያስኬደናል። ለምሳሌ ይሄን ራሱ ቁራኑ ይደግፈዋል አይደል? ይሄንም ሲደግፈው ቁራኑ በሱራ 2 286 ላይ አንተ ሁሉን ቻይ ነህና ይላል። ዋ ዋቢያችን አንተ ነህና ይላል። ግን አሁንም ክርስቲያን ሆነ ወይም የሆነ ስላም እንደ መረጃ ለሰብስብ እስኪ ምን ለማ ይላል ብሎ እንኳ የሚያገላብጥ አንተ እያለ ሲናገር ቢያይ ይህ እኮ የተናገረው ወይ መሐመድ ነው የሚል ወይ ካሌድ ነው ብሎ የሚያስብ ግን አይደለም። አሁንም አንተ እያለ የሚናገር አለ። ምን አይነት የአማርኛ ሰዋስ ነው እንግዲህ? እሺ እኔ ላለ አካል አንተ ነው የምለው፣ ጥሩሽ እናውቅ ነበር፣ መረዳት ይቻል ነበር። ሰው አይምሮ አለው፣ ሕፃን አይምሮ አይደለም አንተ፣ እሱ፣ እነሱ፣ እናንተ የሚሉትን የግድ ቅዳ ተከታዮች ማስተማር አይጠበቅበትም ነበር። ይሄ ከፈጣሪ የሚጠበቅ አለበት። እሺ ይሁን ብላችሁ ብታልፉ እና ወደ ሶስተኛው መድን ብትሄዱ እሱ የሚለውስ ለምንድን ነውሽ እኔ አለ መልካም፣ አንተ ማለት እሺ መልካም ብለን አለ እሱ ስለምን አስፈለገ ብላችሁ አሁን ብጠይቋቸው የሚሰጧችሁ ማብራሪያ፣ አሁንም ትምህርት በምንሰጥበት ጊዜ እሱ እያለ እንድናስተምር ነው ይላል። እኔ ያለን አካል አንተ የሚባልን አካል ለሶስተኛ ወገን በምናስተምርበት ጊዜ ወይም ለሁለተኛ ወገን በምናስተምርበት ጊዜ እሱ ብለን ነው የምንናገረው እንጂ ታዲያ ሌላ ምን ለ ልንናገር እንኖረናል? ይህም ይሄም ከሚሰጡት ማብራሪያ ጋር ትክክል አይደለም። ይሄንም ራሱ ቁርአኑ ግልጽ ይናገራል። ከእርሱ ሌላ አምላክ የለም ይላል። ለምሳሌ ሱራ 13 30 ላይ ከእርሱ ሌላ አምላክ የለም ግን፣ ከእርሱ ሌላ አምላክ የለም የሚለው ራሱ ማን ነው? በእስልምና አስተምሮ እርሱ አለ ራሱ አለ። እሺ ምናልባት መሐመድ እንደዚህ ላስተምር ለማለት ፈልጎ ነው ሊሆኑ ይችላሉ። ይሁን ወደ ዋናው ሀሳብ ደግሞ አራተኛው ደረጃ አራተኞች ያን ሁሉ ይሁን ብላ እንድትቀበሏቸው ወይም የሆነች ለምንድን ነው አለ። አኔ ነኝ ያለ አካል እኛ ያለበት ምክንያት ለምንድን ነው? እኛ የብዙ ነው፣ እኔ አንድ ነው። ለምን እኛ አለ ብትሏቸው የሚሰጧችሁ ማብራሪያ አሁን ፈጽሞውኑ የሰማይና ምድር ያህል ነው። አይገናኝ። ምንድን ነው የሚ እኛ የሚለው ቃል በአረበኛ ሁለት አይነት ትርጉም አለ። ምን አንደኛ፣ የክብርን ያመለክታል። ክብርን ያመለክታል ማለት ለምሳሌ አንድ ንጉስ ራሱን በሚገልጽበት ጊዜ እኛ ይህን አደረግን ይላል? በየትኛው መጽሐፍ ነው በየትኛው ክፍለ ዘመን ነው አንድ ንጉስ አንድ ሳለ እኛ ብሎ እራሱ የሚገልጸው እኔ በማለት ፈንታ እኛ የሚል ንጉስ ማን ነው? በባቢሎን ነው? በግብፃውያን ነው? በአሶራውያን ነው? በሮማውያን ነው? በየትኛው ነው? እኔ በማለት ፈንታ እኛ ያለ ንጉስ የታል? ሌላው አንዱ ይሄ ሁለተኛው ደግሞ እኛ፣ አንደኛው ለክብር ነው ያሉት ይሄ ነው። ሌላው ደግሞ እንደገና ራስን ለማክበር ራስን ለማክበር ለምሳሌ አንድ ሰው እንዴት ነህ ብለው በሚጠይቁት ጊዜ አለን ይላል። ለምን አለን ይላል? አለን የሚለው እኮ አንድ ነው፣ ሰውየው ግን አለን ይላል። ስለዚህ እኛም እንደያም እንደዛ ለማለት ነው ብለው ከምንም ከማይመስል ከትክክል ካልሆነ ቋንቋ ጋር ያገናኙታል። ይህም ሐሳብ ቢሆን ልክ አይደለም። ሰውየው አንድ ከሆነ አለሁ እንጂ አለን ይላል፤ ይህም ልክ አይደለም። እንዳልተ አጠቃላይ ቪዲዮ ረጅም ቪዲዮ ስለማያሰረኝ ነው። እነዚህ የተሰጡት ሀሳቦች ሁሉ ቁርአንን ስታገላብጡ ታገኟቸዋላችሁ። አድራሻቸው ወይም ደግሞ ትክክለኛ ትርጉማቸውን ግን በጭራሽ ቁራኑ ራሱ አይነግሯቸውም።